ይስጥልን ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች፣ እንደምናላችሁ ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሰሞኑን ጂንካ ላይ የታየው ወረርሽኝ የኢቮላ ዝርያ ግን ከኢቮላ የከፋ እንደሆነ መረጋገጡ ተነግረዋል። ወረርሽኙ ማርበርግ የተሰኘው ቫይረስ ሲሆን የሚከስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካ የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ቫይረሱም እምብዛ የማይከሰት ግን በጣም የከፋ በማለት ገልጾት ገዳይም ሊሆን እንደሚችልም ተገልጿል። በሽታውን ከግብፁ ፍራፍሬ እና ሌሊት ወፍ የሚመጣ ሲሆን ህመሙ ከሚይዛቸው ሰዎች ግማሽ ያህሉ ህይወት እንደሚያልፍም ጥናቶች ያሳያሉ። በሽታ የሚተላለፈው በሰውነት ፈሳሽ ንክኪና ህክምናው ደግሞ እረፍትና ፈሳሽ አብዝቶ መውሰድ የእገዛ ህክምና መሆኑ ተዘግቧል። ህብረተሰቡም የቫይረስ መተላለፊያውን መንገድ በመረዳት አስፈላጊውን ጥንቃቄ ማድረግ ይኖርበታል። የበሽታ መተላለፊያ መንገዶችና ማድረግ ስለሚገባቸው ጥንቃቄ ጤና ሚኒስቴር ያወጣው መረጃም ገልጸዋል። ኢትዮጵያ በአፍሪካ የላቁ የሚሳኤል መከላከያ ስርዓት ያላቸው ቀዳሚ የአፍሪካ ሀገሮች ውስጥ ተመደበች። በዚህም በአፍሪካ ከተዘረዘሩት እስከ ስምንት ያሉትን በቅደም ተከተላቸው እናቀርባለን። በአፍሪካ አንደኛ ላይ የተቀመጠችው የኢትዮጵያ መንግስት የምጥላት የሆነችው ግብፅ ሲሆን የሩሲያው ኤስ 300 ጨምሮ የላቁ መከላከያ ስርዓቶች ይዛለች። በሁለተኛው የምትታወቀው ሰሜን አፍሪካ ሀገር አልጄሪያ ስትሆን የሩሲያ አየር መከላከያ ስርዓቶችንም ታጥቃለች። በሶስተኛ ደረጃ ደቡብ አፍሪካ አምቢኩቶን የ ተሰኘ የራሷ የላቀ የመከላከያ ስርዓትን ማጎልብታለች። በአራተኛ ደረጃ የምናያት ሞሮኮ ሲሆን የላኩ የአየር የአየር መከላከያ ዘዴዎችም እንዳላት ይነገራል። በአምስተኛ ናይጄሪያ የላቀ መከላከያ ስርዓት ያላት ሲሆን ብዙ የመከላከያ ስርዓት ካሉትም በብዛትም የምትታወቀው ናይጄሪያ ናት። በስድስተኛ የተቀመጠችው ኢትዮጵያ የሩሲያ ኤስ 300 ስርዓትን ትጠቀማለች። በሰባተኛ የተቀመጠችው ኬንያ ስፓይደር የተሰኘ መከላከያ ስርዓትም ከእስራኤል እያገኘች ነው ተብሏል። በመጨረሻ የተቀመጠችው ሩዋንዳ ቲኤል 50 ስካይን ድራጎን 50 የሚሳኤል ሲስተምም ከቻይና ገዝታለች ሲል በግሬት ኦፍ አፍሪካ የተሰኘው ድረገጽ አስነብቧል። የግብፁን ፕሬዝዳንት ያስጨነቀው የድሮን ድብደባ። የሱዳን ፈጥኖ ድራሽ ኃይል አዛዥ የሆነው ጀኔራል መሐመድ ሀምዳን ዳግሎም ወይም በቅጽል ስማቸው ሄሜቲ ከጥቂት ሳምንታት በፊት ከጎረቤት ሀገራት የሚነሱ አውሮፕላኖች መጥተን እንጥላለን አውሮፕላን ማረፊያዎችን በተመሳሳይ እንደበድባለን ብለው መዛታቸው ይታወሳል። ዛቻው ለሱዳን ጦር ድጋፍ ያደርጋሉ ከተባሉት ጎረቤት ሀገራት ላይ ያነጣጠረ ሲሆን ግብፅና ኤርትራ ዋነኛዎቹ ሲሆኑ የግብፅ ስትራቴጂክ ወታደር ማዕከል ለመደብደብ ዝግጅት እንዳለው ተሰምተዋል። ከዚህ ማስጠንቀቂያ በኋላ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ የሱዳን ፈጥኖ ደራሽ ኃይል ደጋፊ ነች የምትባለው አረብ ኤምሬትን ማነጋገራቸውን ተሰምቷል። በተለይ ፈጥኖ ደራሹ ከሰሞኑ ካርቶም ከደበደበ በኋላ ካይሮ ድንጋጤ ውስጥ በርትቷል። የተባለው ድንጋጤ በረታውም ወሳኙ የግዛት ኤልፋሻር ከተማ ስትይዝ የኃይል ሚዛኗ በመቀየር ነው። የግብፅ መንግስት ብሔራዊ ጥቅማችን ይነካል በሚል ድንበሩን በጥብቅ ወታደራዊ ኃይል ለመጠበቅ እንቅስቃሴ እያደረገ ነው። ይህ በእንዲህ እንዳለ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ አዲስ የድሮን እንቅስቃሴም ተሰብቷል። ከግብፅ በተጨማሪም ድሮኖችን ምጽዋና ዳህላክ አስመራ ወደ ድንጋይ ዘመን ለመቀየር ዝግጁት ናቸው ሲሉ ጄኔራል መሐመድ ሀምዳን ዳገሎን ሀሚቲ መናገራቸው ተዘግበዋል። ጎረቤት ሀገር ጅቡቲ አዲስ ወደብ በግብፅ ልታስገነባ ነው ተባለ። ለኢትዮጵያ ዓለም አቀፋዊ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብፅ ትልቅ ኢንቨስትመንት እንቅስቃሴ ልታደርግ መሆኗን አስታውቃለች። ይህ ግብፅ አዲስ የወደብና የሎጂስቲክ መገልገሊያ ለመገንባት በሚያስችላት የትብብር ስምነት ላይ ለመድረስ ተቃርባለች። በግብፅ ምክትል ጠቅላይ ሚኒስተር የሚመራው ከፍተኛ የልዑክ ቡድን በቅርቡ ወደ ጅቡቲ የሚያደርገውን ይፋ ጉብኝነቱ ወጥ ስምነቱ ይጠናቀቃል ተብሎ እንደሚጠበቅም ካፒታል በዘገባው አስታውሰዋል። የትብብሩ መሰረት የተጣላው ህዳር 3 ቀን 2025 በግብፅ ልዑክ እና በጅቡቲ ወደቦች እና ነፃ ቀጠና ባለስልጣን ሊቀመንበር አቦከር ኦማር ሃዲ መካከል የተደረገ ስብሰባ ነው። ይህ የኢንዱስትሪ ልማት የግብፅ ምክትል ጠቅላይ ሚኒስተር ካማል ኤል ዋዘር በቅርቡ የሚያደርጉ ጉብኝት ለስምነቱ መጨረሻ ፊርማ እንደሚሆኑ ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካተታል ተብሎ ይጠበቃል። ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነፃነቷን ከወሰደ ሶስት አስር ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር በር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኙ እት ነው ተብሏል። የዲሞክራቲክ ኮንጎ መንግስትና ኤም 23 አማጽያን በኮታር የሰላም ስምነት ተፈራረሙ። በሩዋንዳ የሚደረገውን ኤም 23 አማጽያን እና የኮንጎ ዲሞክራቲክ ሪፐብሊክ መንግስት በምስራቃዊ የሀገሪቱ ክፍል ሰላም ለማስፈን የሚያስችለው ማዕቀፍ ተፈራርመዋል። ስነ ስርዓቱ ላይ የተካሄደው ከአሜሪካና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገ የአገሪቱ ክፍል ውስጥ ለ10 ዓመታት የዘለቀው ግጭት ለማስቆም ስትሞክር በነበረችበት ኳታር ነው። በዚህ ዓመት መጀመሪያ ላይ ኤም23 የምስራቃዊ ክልል ዋና ከተሞችና ጎማና ቡግዛጊ ተቆጣጥሮ ነበር። ቀደም ሲል ሰላም ለማስፈን የተደረጉ ሙከራ አልተሳኩም። የአሜሪካ የአፍሪካ አምባሳደር ማሱድ ቦሎስ ሰነዱን ስምንት መርሆች አካተተ መሆኑን ገልጸዋል። አብዛኛዎቹ አሁን ስራ እንደሚያስፈልጋቸው ተናግረዋል። የእስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያው ከተጠበቀው በላይ እየዘገየ እንደነበር አምነዋል። ኬንሻ ጋር ሩዋንዳ ወታደሮች ከግዛቷ እንዲወጡ እየጠየቀ ትገኛለች። ኪጋሊ ይህም በኮንጎ የሚደረገው የዲሞክራሲ ፎረስ ፎር ኦፍ ዘ ሊቤሬሽን ኦፍ ሩዋንዳ አማጽያ ሚኒሻ ሲፈርስና ሌሎችም እንደሚችል ተናግራለች። ቡድኑ አብዛኛው የተዋቀረው ከ1994 የሩዋንዳ የዘር ማጥፋት ዘመቻ ጋር የተያዙት የሁትስ ጎሳ አባላት ናቸው። አሶሴትድ ፕሬስ እንደዘገበው ብሉስ አዲስ ማዕቀፍ የሰብዓዊ ተደራሽነት፣ የተፈናቀሉ ሰዎች መመለስ፣ የፍትህ አካላትን ጥበቃ ይመለከታል ብለዋል። ይህ በሐምሌ ወር በዱሃ በሁለቱ ወገኖች የተፈራረሙት መርሆች እንዲሁም ባለፈው ወር በተመሳሳይ ከተማ የተኩስ አቁምስነት በመከታተል ላይ በተደረገ ስምን ላይ የተመሰረተ ነው። ከዚህ በፊት በሰኔ ወር በሩዋንዳና ዲሞክራቲክ ኮንጎ መካከል ዋሽንግተን በተደረገው ድርድር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድንቅ ድል ብለውት የጠሩት የሰላም ስምነት እንዲፈርሙ አድርገዋል። ነገር ግን ስምነቱ በተፋላሚ ወገኖች ወዲያውኑ ተጥሷል። ኤም 23 ከዚህ ግጭት ውስጥ ካሉ ትላልቅ ተሳታፊዎች አንዱ ቢሆንም አሜሪካ የተደረገ የተኩስ አቁም ስምነት ውስጥ በቀጥታ አልተሳተፈም። ቡድኑ የግጭት ዋና መንስኤ ይፈታል በሚል በኳታር አሸማጋይነት የተደረጉበትም ንግግሮች ይደገፋል። በጥር ወር ኤም 23 አማጽያን የክልሉ ዋና ከተማ ጎማንና የቡካቡን ከተማ ሁለት የአየር ማረፊያ ጨምሮ የምስራቅ ዴሞክራቲክ ኮንጎ ትላልቅ ክፍሎችን መቆጣጠራቸው ተከትሎ የ10 ዓመታቱ ግጭት ተባብሶ ቀጥሎ ነበር። ከጥር ወር ጀምሮ በሺ የሚቆጠሩ ሰዎች ሲገደሉ በመቶ ሺ የሚቆጠሩ ሰላማዊ ዜጎች ተቤታቸውና ተቀያቸው ተፈናቅለዋል። የኪንሻጋ መንግስት የምስራቅ ሀገሪ ክፍል ኤም 23 ከተነጠቀ በኋላ ለእርዳታ ፊቱን ወደ አሜሪካ ዙሯል። ከአሜሪካ የሚገኘው የደህንነት ዋስትና ምትክ ወሳኝ ማዕድናት የመጠቀም መብት ለዋሽንግተን እንደሰጠ ተዘግቧል። ምስራዊ ዲሞክራቲክ ኮንጎ ዓለም አቀፉ የኤሌክትሮኒክስ ኢንዱስትሪ አስፈላጊ በሆኑ ኮልታና ሌሎች ሀብቶች የበለጸገኝ ናት። ሩዋንዳ ከፍተኛ ማስረጃ ቢኖራትም ኤም 23 ትደግፋል የመባሉን ታስተባብላለች። ወታደሮቹ በአካባቢ የተሰማሩት ራሱ እንደ አርኤስ አካል ካሉ የተጣጣቂ ቡድኖች የሚሰነዘሩ ጥቃት ለመከላከል እንደመሆን አጥብቃ ትገልጻለች።